የሚያበስር ጧፎች ለእያንዳንዱ ይል ከዛ ውጭ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል እዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ አባ ህፃን እጅግ የሚያስደነግጥ ነገርን በትላንትና ዕለት በሚዲያ ተናግረዋል። የተናገሩት ነገር እጅግ የሚያሳፍር ከአንድ ሃይማኖት አባት የማይጠበቅና ቤተክርስቲያንን የማይወክለው ይህ እጅግም የሚያሳፍር እጅግም ለመስማት ደስ የማይል የእመቤታችን ስዕሏን በመስቀል አደባባይ በመስቀል በዓል ላይ ይዛችሁ እንዳትወጡ። ቆብ ስለጫኑ ወይም ቀሚስ ስለለበሱ ወይም ደግሞ መስቀልን ስለያዙና አባ ስለተባሉ ብቻ የቤተ ክርስቲያንን ሕግና ስርዓት አስተምሮቷን በሚንድና ልክ ባልሆነ መንገድ ሲናገሩ እየሰማን ዝም የምንልበት እንዳላየ የምናልፍበት ምንም አይነት ምክንያት አይኖረንም። የአባ ህፃን ጉዳይ ሰሞኑን መነጋገሪያ ሆኗል። አንዳንድ ጊዜ ከሰዎች በተለይ ደግሞ ከሃይማኖት አባት ልምመናን ከሚጠበቀው በላይ ትልቅ ኃላፊነትና አርያነት ይጠበቃል። ነገር ግን በርካታ መነኮሳትና በጳጳሳት ደረጃ ይህንን አርያነት ሲጎላቸው እየተመለከትን ነው። ይህ ደግሞ በቅዱስ መጽሐፍ ላይ እናንተ የዓለም ብርሃን ናችሁ እንዳለ ማቴዎስ አምስት ላይ ሆኖም፣ አንድ ሃይማኖት አባት ልምመኑ አርያ ሆኖ መገኘት ሲሳ ነው እየተመለከትን ነው። የምንመለከታቸው መነኮሳት ነን ባዮች የእግዚአብሔር መንግሥት ለመውረስ የሚገባውን የአኗኗር ዘይቤ፣ የፍቅርና የአገልግሎት መንፈስ በማሳየት ለሌሎች ምዕመናን መንገድ ሊያሳዩ የሚችሉ የእግዚአብሔር ተመራጭ የሆኑ አገልጋዮች መሆን ሲገባቸው ለምድራዊ ጥቅም፣ ለፖለቲካ ፍላጎቶቻቸው ማስፈጸሚያ ሆነው ምዕመናኑ ሲጠቀሙበት እየተመለከትን ነው። ይሄ ደግሞ አባት ስለተባለ ብቻም አልፈን ዝም ማለት አለብን ብዬ አላምንም። ለምን እንዴትና ልክ አይደለም መባል አለበትም። አንድ የሃይማኖት አባት ለእግዚአብሔር መንግሥት ሳይሆን ለምድራዊ ጥቅም ሲኖር ለምዕመናን ኗሪያነት ሳይሆን የኃጢአት ምሳሌ ሲሆን የነፍስ ደው የያዛቸው ምዕመናን እንዴት ነው የእግዚአብሔር ቃል ብርሃንን የሚያዩት የሚያሳያቸውስ? የተሰጠው ምክር በክርስቶስ ህይወት የማይመሰክር ከሆነም ሰዎች ከየት ነው ትክክለኛው መንገድ ሊያገኙ የሚችሉ? አንድ የሃይማኖት አባት ስራውን በአግባቡ ባይፈጽም፣ እግዚአብሔር ግን ፍትሃዊና መሐሪ አምላክ መሆኑን ሳንረሳ የመንኮሳትን ባህሪ ጠባይና አኗኗር ሳይሆን የእግዚአብሔርን ፍቅርና የእግዚአብሔርን መንገድ ብቻ መከተል መልካም ይመስለኛል። በርካቶች የሃይማኖት አባቶቻችን ለቤተ ክርስቲያን ክብር ሳይቆሙ ሲቀሩ ለምእመናን ዋስና ጠበቃ መሆን ሲሳናቸው ለፖለቲካ ጥቅም ሲሮጡና ለግል ፍላጎቶቻቸውና ጥቅሞቻቸው ሲገዙ ስናይ ምናልባት ልቦናችን ሊሰበር ይችላል። ነገር ግን ተስፋ የምናደርገው እነርሱን አይደለም፣ እግዚአብሔርን ነው እንጂ። በጣም በሚገርምና በሚያስደንቅ ሁኔታ በተለይ ከጥቂት ጊዜ ወዲህ በሚዲያ የመጡ ቤተክርስቲያኑን የማይመጥኑ ነገሮችን ሲናገሩ እየሰማን ነው። አሁን ትላንትና አባ ህጻን የተባሉት መነኩሴ በተለያዩ ጊዜያት ቤተ ክርስቲያንን ወክላኛለች በቤተ ክርስቲያን ተወክያለው በማለት የተለያዩ ሐሳቦችን ሲሰጡ እየሰማን ነው። በተለይ ትናንትና የሰጡት ሐሳብ ግን በርካቶችን አነጋግሯል። የመቤታችን ስዕል ይዛችሁ ወደ መስቀል አደባባይ ለከተራ በዓል እንዳትወጡ አይነት ሐሳብ ያለው መልእክት መስጠታቸው እጅግ የሚያሳዝን እጅግም የሚያስፈራ ቤተ ክርስቲያን በማን እጅ ላይ ነው ያለችው? ምን አይነት ሰዎች እየመሯት ነው? ምን አይነት ዓላማ ነው ያላቸው? እንዴት በዚህ ልክ ይህን ያክል ህዝቡን የሚያሳዝንና እጅግም ልብ የሚሰብር ሐሳብ በሚዲያ ይናገራሉ ብለን እንድንጠይቅ ያስገድደናል። ምክንያቱም የእመቤታችን ጠላት እስካልሆኑ ድረስ እመቤታችንን ስዕሏን ይዛችሁ አትውጡ ማለት ምን ማለት ነው? ለመሆኑ ለምዕመናንስ እንዲህ ብሎ መናገሩ በሚዲያስ ማውራቱ ለምንስ አስፈለገም? የማንን ዓላማ፣ የማንን ሐሳብ፣ የማንን ፍላጎት፣ የማንን ትእዛዝ ለማስፈጸም ነው እንዲህ ብሎ በሚዲያ የተናገሩት? ከዓለም ወጣችሁ ዓለምን ለቃችሁ ወደ ገዳም የገባችሁት ዓለም ከሚንከባከበው ምድራዊና የኃጢአት ኑሮ ለመራቅ ከቁሳቁስና ከጥቅም ፍለጋ ለመላቀቅ ነበርም። በሃይማኖት ትምህርት መሰረት የመነኮሳት የህይወት መንገድ የዓለምን የኑሮ ስርዓት ሙሉ ለሙሉ የሚቃወም ነው። ነገር ግን ከመነኮሳችሁበት ገዳም ወጣችሁ በየከተማው እየዞራችሁ ጥቅሞቻችሁንና ፍላጎቶቻችሁን የፖለቲካ አስፈጻሚና የሌሎች ሃይማኖታዊ ተቋማት ትእዛዝን እየተቀበላችሁ የመጣችሁ በሚዲያ የምታቀረሹብን በጎችና ጅሎች ምዕመናን አይደለንም። ለምን ብለን እንጠይቃለን። ትውልዱ እንደ ትናንት አይደለም። ሃይማኖትን ለሃይማኖት አባቶች ብቻ አይሰጥም፣ ያስከብራል፣ ይጠይቃል። ለምን ይላል፣ እንዴት ይላል። ምክንያቱም ይች ባቄላ ካደረች አትቆረጠምም ነውና ነገሩም። ብዙ ሰዎች ዛሬ በመነኮሳት ህይወትና ምግባር ላይ ግራ በመጋባት ጥያቄ ያነሳሉ። መነኮሳት የገቡትን ቃል ኪዳን አፍርሰው ወደ ከተማ መኖራቸው እግዚአብሔርና ከሕዝብ ጋር ያላቸውን ግንኙነት እንዴት ይነካዋል? እንዴት ሲሳካል? እንዴት ሲሆናል? ይህ ጥያቄ ብዙ ልቦችን የሚያሳዝን እና ምዕመናንን የሚያጠራጥርና መነኮሳት የተባሉትን ሁሉ ዝቅ አድርገን እንድናይ ያስቻለን ጉዳይ ነው። የገዳም ጥሪ ከዚህ ዓለም የዘለለ የመንፈሳዊ ህይወት ጥሪ ነው። አንድ ሰው ወደ ገዳም የሚገባው በጸሎትና በጾም ህይወት እግዚአብሔርን ለመምሰልና ከኃጢአት ለመራቅ ነው። ነገር ግን አሁን ላይ ቤተ ክርስቲያኒቱ የወከለቻቸው በማስመስል በማስመሰል መነኮሳቱ በሚዲያ ላይ እየወጡም የሚናገሩት ሐሳብ ፍጹም የቤተ ክርስቲያኒቱ ሐሳብ አይደለም። እኒህ ሰው ማውገዝ ሲሳሳቱ መጠየቅ፣ ለምን ማለት፣ እንዴት ማለት ያስፈልጋል። እንደምንመለከተው ብዙ መነኮሳት አሁን ላይ የገዳማትን መረጋጋት፣ ጸሎት፣ ጽሞና፣ ብትውና ትተው ወደ ከተማ ሲጓዙ እናያለን። ይህ ተግባር ከሃይማኖት አባቶች በራሳቸው የገቡትን ቃል ኪዳን ደውና ትተው ባለም ላይ በፖለቲካ በዘርና በቁሳዊ ነገሮች ላይ ሲከራከሩ ሲወያዩ፣ ሲያወሩ፣ ሲነጋገሩ መስማት እጅግ ያሳፍራል። ስለዚህ አስኬማ ያደረገ ሁሉም ቀሚስ የለበሰ ሁሉም የሃይማኖት አባት ሃይማኖተኛ ነው ብሎ መደምደም ልክ አይደለም። ምዕመናን መጠየቅ አለባቸው። የተሳሳተ ነገር ካዩ ለምን ማለት አለባቸው። ቤተክርስቲያን የሁላችንም ናት እንጂ የአንድ ግለሰብ፣ የአንድ አካል፣ የአንድ ሃይማኖት አባት ብቻ አይደለችም። አንዳንድ መነኮሳት ወደ ከተማ የሚመጡት በእውነት ስለ ህመማቸው ወይም ስለ አገልግሎታቸው ሊሆን ይችላል ነገር ግን አብዛኛዎቹ ለምድራዊ ጥቅምና ለገንዘብ ምክንያት ወደ ከተማ ይመጣሉ። ስለዚህ ምዕመናን ጠንቃቃ መሆን ይገባናል። ቤተክርስቲያኒቱን ለግለሰቦች መስጠት አያስፈልግም። መጠየቅ፣ ለምን ማለት፣ እንዴት ማለት፣ ልክ ያልሆነ ነገር ስናየ ለማረም መፍራት የለብንም። ትናንት አባ ህጻን የተናገሩትም ነገር እጅግ የሚያሳዝን፣ የሚያስደነግጥ፣ የሚያስፈራም ቤተክርስቲያን በምን አይነት ሰዎች እጅ ላይ የወደቀ እጅ የሚለውን ጥያቄ ላይ የሚጥል ነው። በርካታ ምዕመኖችን አስጨንቋል። ምዕመናን በመስቀል በዓል በሚመጡበት ጊዜ እመቤታችን ስዕሏን ይዘው እንዳይመጡ አጥብቆ በማሳሰብ ማስጠንቀቂያ ዘል ነገር ሲናገሩ መስማት እጅ ያሳፍራል። ለምን ተናገሩም፣ ለምን ሲይናሉ፣ የማንን ዓላማ፣ የማንን ሐሳብ፣ የማንን ፍላጎት ለማሳካት ነው? ምክንያቱም ምዕመናን ከእመቤታችን ጋር ያለውን ጥብቅ ወዳጅነት ያውቃሉ። ሳይረዱት ወይም ሳይገባቸው ቀርቶ አይደለም። ለአላማ የተነገረ ጥቂት ሰዎችን ለማስደሰት የፖለቲካ ትርፍን ለማግኘት የተደረገ እንደሆነ እሙንም ነው። በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። በሀገር ውስጥም በውጭም ዓለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ፣ እንኳን ለዋዜማ ለባለ መስቀሉ ለዋዜማ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደርኩት ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩነስኮ የተመዘገበ ታላቁን በዓል የምናከብረበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትልቁ በዓሏ ነው የአደባባይ በአል ከተባሉት አንዱ ነው ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫ ና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም አሁንም ወደኋላም ወደፊትም ህግ የራሱ መንገድ አለው የራሱ አካሄድ አለው በራሱ መንገድ አሁንም እየሄዱበት እንደሆነ ከህግ አካላትም ሰምቻለሁ። በህግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቅ ያለው። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጭ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተ መጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጠዋፍ ተሰጥቶት በጠዋፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጭ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር፣ ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር፣ ለእመቤታችን ያለን አመለካከት ትናንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝ ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬ እናስተላልፍ፣ አለው።